የኤርትራ ወታደሮች የያዟቸውን ግዛቶች እነሱ ያውቋቸዋል ሲሉ አምባሳደር ዲና ሙፍቲ ተናግረዋል። የኤርትራ መንግስት ጦሩን ከኢትዮጵያ ሉዓላዊ ግዛቶች እንዲያስወጣ ዓለም አቀፍ ማኅበረሰብ ጫና እንዲያደርግ ጥሪ ያቀረቡት አምባሳደር ዲና ሙፍቲ የያዟቸውን ግዛቶች በተመለከተም ለቢቢሲ ለቀረበላቸው ጥያቄ እነሱ ያውቋቸዋል ሲሉ ተናግሯል። አምባሳደር ዲና ሙፍቲ ሆርን ሪቪው በተባለ ድረገጽ ላይ የኤርትራን መንግስት ወታደሮች ከኢትዮጵያ የኢትዮጵያ ግዛቶች እንዲያስወጣ መጻፋቸውን ተከትሎ ቢቢሲ ከኤርትራ ወታደሮች በትኞቹ ቦታ ውስጥ እንደሚገኙ ለቀረበላቸው ጥያቄ ይህንን ምላሽ ሰጥተዋል። አምባሳደሩ ይህን በዝርዝር ለመናገር በጣም አስቸጋሪ ነው። ይህ የቆየ ነገር ስለሆነ ይህን በዚህ ደረጃ እነሱ ያውቁታል ብሎ ማለፍ ይሻላል ሲሉ ግዛቶቹን በስም ሳይጠቅሱ አልፈውታል። ለሁለት ዓመታት በተካሄደው የትግራይ ደም አፋሳሽ ጦርነት ወቅትም ከኢትዮጵያ መከላከያ ጋር የተሰለፈው የኤርትራ ጦር የነበረውን ተሳትፎ ከተ ዓለም አቀፍ መገናኛ ብዙሃንና የመብት ተሟጋቾች ተደጋጋሚ ሪፖርቶችን ሲያወጡ መቆየታቸውም ይታወሳል። በወቅቱ የውጭ ጉዳይ ሚኒስትር ቃል አቀባይ የነበሩት ዲና ሙፍቲን ጨምሮ ሌሎች የመንግስት ባለስልጣናት የኤርትራ ወታደሮች በጦርነቱ እየተሳተፉ ነው መባላቸው መባላቸውን መሰረተ ቢስ በማለት ሲያጣጥሉት መቆየታቸውም አይዘነጋም። ታዲያ በመንግስት ደረጃ የኤርትራ ወታደሮች ኢትዮጵያ ውስጥ የሉም ሲባል የነበረውን ቢቢሲ ጠቅሶ ከዚህ በኋላ ወደ ኢትዮጵያ ድንበር ዘልቀው ገብተው ይሆን እንደ የሚል ጥያቄም ለአምባሳደር ዲና ሙፍቲ አቅርቦላቸው ነበር። አምባሳደሩም በሰጡት ምላሽ መገፋፋት አለ፣ የቆየ ጉዳይ ነው፣ መግባት መውጣት ያለ ነገር ነው፣ ይህንንም በዚህ ደረጃ ማየት የሚሻል ብለዋል። ቢቢሲ በተጨማሪ የኤርትራ ወታደሮች መች እንደገቡ የያዟቸው ቦታዎች የትኞቹ እንደሆኑ መጥቀስ አይቻልም ወይ ሲል ላቀረበላቸውም ጥያቄ በህዝብ ተወካዮች ምክር ቤት የውጭ ጉዳይ ቋሚ ኮሚቴ አባል የሆኑት አምባሳደር ዲና ሙፍቲ በጣም አስቸጋሪ ይሆናል ይህንን በተመለከተም ስታቲክስ ምንም የለኝም፣ በሚል የኤርትራ ወታደሮች የትኞቹን ግዛቶች ስለመያዛቸው ምላሽ ሳይሰጡም ቀርተዋል። ሁለት ዓመታትም ባስቆጠሩ ጦርነት ውስጥም የኤርትራ ኃይሎችም በትግራይ ውስጥ ፌዴራል መንግስቱን ደግፈው መሰማራታቸውንና የጦር ወንጀሎችን ጨምሮ መጠነሰፊ ሰፊ የመብት ጥሰቶች መፈጸማቸውን በተመለከተም ከመብት ተቋማትና ከዓለም አቀፍ ድርጅቶች የወጡ ሪፖርቶችም በስፋት ሲያመላክቱ ቆይተዋል። ምዕራባውያን ሀገራት እንዲሁ የተለያዩ ዓለም አቀፍ ተቋማትም ኤርትራ ሰራዊቷን ከትግራይ እንድታስወጣ በተደጋጋሚ ሲያሳስቡ መቆየታቸውም አይዘነጋም። በትግራይ የተካሄደው ጦርነት እየተቋጨው በመንግስትና በህወሓት መካከልም የተደረሰውን የፕሪቶሪያ ግጭት የማቆም ዘላቂ ስምምነትን ተከትሎ ናይሮቢ ላይ በተፈረመው የስምምነት ማስፈጸሚያ ዝርዝር መሰረት የትግራይ ኃይሎች ትጥቅ እንዲፈቱና ከኢትዮጵያ መከላከያ ሰራዊት ውጪ ያሉ ኃይሎችም ከትግራይ እንዲወጡ ከስምምነት መደረሱም ይታወሳል። ከዚህ በፊት ጠቅላይ ሚኒስትር አብይ አህመድም ከትግራይ ካዮች ጋር ባደረጉት ውይይት የኤርትራ ሰራዊት በህግ የተሰጠው ቦታ ላይ እንደሚገኝና ከዚህ ውጭ የያዛቸው ቦታዎች ካሉ የሚያጣራ ኮሚቴ መቋቋምንም ተናግረውም ነበር። ታዲያ ከአራት ዓመታት በፊት መመስረቱን እና በአፍሪካ ቀንድ ጉዳዮች ላይ ጥልቅ ትንተና የሚሰጥ መድረክ እንደሆነ በድረገጹ የጠቀሰው ሆርን ሪቪው ላይ በወጣው ጽሁፋቸው አምባሳደር ዲና ሙፍቲ የኤርትራ ወታደሮች የኢትዮጵያን ሉዓላዊ ግዛቶች ለቀው ከመውጣት በተጨማሪም የኤርትራ መንግስት ለታጣቂ ኃይሎች የሚያደርገውን ድጋፍ

ጠቅሰዋል። አምባሳደሩ በዚህ ቲ 34 ታይም ቱ ቴንድ ቱ ማተርስ አት ሆም በሚል ርዕስ በወጡት ጽሁፋቸው የኤርትራው ፕሬዝዳንት ለኢትዮጵያ መንግስት ተቃዋሚ ታጣቂ ኃይሎች ድጋፍ ከመስጠት እንዲታቀቡ ዓለም አቀፍ ህብረተሰብ ግፊት እንዲያደርግም ጠይቋል። የኤርትራው ፕሬዝዳንት ይደግፏቸዋል ያሏቸውን ታጣቂ ኃይሎች ማንነት በተመለከተም ተጨማሪ ማብራሪያ እንዲሰጡ ቢቢሲ አምባሳደር ዲና ሙፍቲን የጠየቃቸውም ሲሆን እሳቸውም እነሱ ያውቁታል የሚል አጠር ያለ ምላሽ ሰጥተው ለሁለቱም ሀገራት ሰላም ነው የሚያስፈልጋቸው በሚል በሰላም አጽንኦት ሰጥተውም ተናግሯል። ከሁለቱ ሀገራት ሰላም መከባበርና አብሮ መኖር ነው የሚያስፈልጋቸው። ነገር ግን ከዚህ ውጪ የሚሆኑ ነገር መገፋፋት፣ መጠላላት፣ መወጋጋት አያዋጣም። በምስራቅ አፍሪካ ሰላም መፍጠር የግድ ለሁሉም ሀገራት ሰላም፣ ለህዝቦች ጠቀሜታ አለው ሲሉ ተደምጧል። አምባሳደሩ በተጨማሪም የኤርትራ መንግስት የኢትዮጵያ ሉዓላዊ ግዛቶች እስከ ወዲያኛው ተቆጣጥሮ ሊቀጥል አይችልም ሲሉ በዚህ ጽሁፋ ቁጥራቸው ላይ አስፍረዋል። ይህንንም አስመልክተው ተጠይቀው በደንብ በአጽንኦት መያዝ አለበትም። ካሉን በኋላ ከኢትዮጵያ ሉዓላዊ ግዛቶች ለማስወጣት ምንድን ነው መደረግ ያለበት በሚል የተጠየቁት ዲና ሙፍቲ ሁኔታውን ለማንም አይጠቅምም ሲሉ ተደምጠዋልም። አሁንም የሚያስፈልገው ሁሉም ተረጋግቶ በሰላማዊ መንገድ ካልሆነ በስተቀር በጉልበት በጦርነት በግፊትና በመገፋፋት የሚደረግ ነገር አያዋጣም። ለሁለቱም ሀገራት ሆነ ህዝቦች አይጠቅምም ሲሉ ስለ ሰላም አስፈላጊነትም ተናግሯል። የኢትዮጵያና የኤርትራ ባለስልጣናት ከቅርብ ጊዜያት ወዲህም የሚያደርጉት የቃል ልውውጥ ከቀን ወደ ቀን እየተካረረ መምጣቱን ሁለቱ ሀገራት ያላቸው ግንኙነት መሻከሩን ፍንትው አድርጎ አሳይቷል። የኢትዮጵያ መከላከያ ሚኒስትር አይሻ የኤርትራው ፕሬዝዳንት በሰላሳ አራተኛ የነጻነት ባህል ላይ የኢትዮጵያን ጠቅሰው ከተናገሩት በኋላ ሀገር ብሎ ለመጥራት የሚያስቸግር ሀገር በዚህ ልክ ስለ ኢትዮጵያ ለመናገር መሞከራቸው የተለመደ ባህሪ እንደሆነ እናውቃለን ሲሉ ተደምጠው ነበር። ለዚህም ምላሽ በሚመስል መልኩ ያጋሩት የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል በአሁኑ ወቅት የብልጽግና ደጋፊዎች፣ ተሳዳቢዎች ስለ ኤርትራ ማንኛውንም ነገር መተቸትና ትኩረታቸው አድርገውታል ሲሉ ተደምጠዋል። ፕሬዚዳንት ኢሳያስ በአገሪቱ ነጻነት በዓል ላይ የውጭ ኃይሎች በብልጽግና ወኪላቸው አማካኝነትም የኢትዮጵያ ህዝብ ላይ ላለፉት አምስት አመታትም ያወጁት ጦርነት ምን ያህል ተስፋ እንደቆረጡ የሚያሳይ ነው በማለትም መናገራቸውም ይታወሳል። ባለስልጣናቱ፣ ክሶች፣ ወቀሳዎች በአገሪቱ መካከል ውጥረት መፈጠሩን ተከትሎ የጦርነት ስጋት ይኖር ሆይ መሬት